ሰላም ሰላም፣ እንዴት ናችሁ? ዴት ቤተሰቦች ደህና ናችሁ? እኔ እግዚአብሔር ይመስገን አለሁ በጣም ደህና ነኝ። እንኳን አደረሳችሁ ለእናቶች ቀን እንኳን አደረሳችሁ እያለሁ ክብር ለእናቶች። እናቶች እንኳን እንደዚህ ቀን አደረሳችሁ፣ እንኳንም አደረሳችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ለእናቶች ዕድሜ ጤና ይስጥልን። ከዚህም በላይ ረጅም አመት ሺህ ዓመት ይኖረልን የምር እኔ ደስ ብሎኛል። ዛሬ እናቶች ቀንትና በጣም ደስ ብሎኛል እና እናቴ፣ እንኳን አደረሰሽ የኔ ውድ እናት። በጣም ነው የምወድሽ፣ በጣም የማከብርሽ። አንቺ እዚህ ቦታ ባታደርሽኝ እኔ እዚህ ቦታ አልገኝም ነበረ። አንቺ ባትንከባከቢኝ ባታሳድግኝ እዚህ ቦታ አልደርስም ነበረ። እናቴ፣ እንኳን አደረሰሽ። እኔ በእርግጥ እናቴ አጠገቤ ብትሆንልኝ አሁን ደስ ይለኝ ነበረ። እናቴ ያላችሁ እናታችሁን ፈጣሪ ረጅም እድሜ ያኑርላችሁ፣ የሌላችሁ ደግሞ ፈጣሪ ነፍሷን ይማረላችሁ እላለው እና እናታችሁን ተንከባከቡ። እናቴን በቻልኩት ያክል ለማስደሰት ሞክራለው። ዋጋዋን መክፈል ባልችልም ግን የቻልኩትን ያክል እናቴን ለማስደሰት ሞክራለሁ። እናንተም ከምን እናታችሁን፣ አባታችሁን ተንከባከቡ። እነሱ ናቸው ለዚች ሰዓት ለዚች ዕለት ለዚች ቀን ያደረሷችሁ እና ቤተሰቦቻችሁን ተንከባከቡ። እናታችሁን የእናት ምረጋት ትልቅ ቦታ ያደርሳል። የምሬ ነው ምላችሁ። እናታችሁን አደራችሁ። እና ምንም ምንም የሚፈጠር እናንተን ይቸግራችሁ። እግዚአብሔርን ቤተሰብ እናታችሁን፣ ቤተሰቦቻችሁን ከሚቸግር እናንተን ይቸግራችሁ። ምን በቃ ከእግዚአብሔር ታገኙታላችሁ። የቤተሰብ የእናት ፍቅር የእናት ምርቃት በምንም ነገር የሚገዛ አይደለም። በምንም ዋጋ ሊወጣለት አይችልም። የእናትን ፍቅር የእናትን ፍቅር ዋጋ ሊገዛው አይችልም። ብርም ሆነ ወርቅ የተለያዩ ነገር ሊገዛው አይችልም። እናት እናት ነች፣ መቀስሟ እናት ነች እና አደራችሁ እናታችሁን እግዚአብሔርን ተንከባከቡ እና መልካም የእናቶች እናቶች እንኳን አደረሳችሁ ሁላችሁም። ፈጣሪ ረጅም እድሜ ለእናቶች ይስጥልን እላለሁ እና ሁላችሁም እንኳን አደረሳችሁ። እናቶቻችሁን ከቻላችሁ እንኳን አደረሳችሁ በሏቸው፣ ደውላችሁ አውሯቸው። በቃ እግዚአብሔርን የእናት ናፍቆት የሚያውቀው ከእናት የተለየ ብቻ ነው። ስራቸው አሁን አረብ ሀገር ያላቸው ልጆች እናታችሁ ምን ያህል እንደምናፍቃቸው እኔን መንገድ አይችልም። ሁላችሁም ታቆጣላችሁ። እናቴን ከተላ የትንሽ ጎጅ አለው እና በጣም በጣም በጣም ናፍቃኛለች። በጣም ንፍቅ ብናኛለች። ግን ያው ታቆጣላችሁ። የአረብ ሀገር ንዶ መቼ ማየት ስለማልችል እግዚአብሔር ይመስገን ደህና ትሆንልኝ እድሜ ጤና ይስጥልኝ በሰላም ወደ ሀገሬ ስገባ እጃት አለው ማለት ነው። ስለዚህ መሄድ የምትችሉ ሄዳችሁ እንድታዩ፣ መሄድ ማችሉ ደግሞ የደወላችሁ ጤንነቷን እንድጠይቁ በቃ ምንቸገረሽ ምንጎደለሽ እያላችሁ እናታችሁን ተንከባከቡ። አደራችሁን የምር አደራችሁን። አሁን እያለች ሳትንከባከቡ ስትዋጧት በኋላ ይቆጫችኋል። የምር በኋላ ጸጸት ነው የሚሆንባችሁ። ስለዚህ እናታችሁን አደራ እናንተ የቸግራችሁ እናታችሁ ግን እንዳይቸግራት መቼም ቢሆን ምንም እንዲጎልባ አታታጁ። እዚህ ደርሳችኋላ፣ እሷ እዚህ ያደርሳችኋለች። እናንተም እናታችሁን እስከምት ፈጣሪ ዕድሜ እስከሰጠላችሁ ድረስ እናታችሁ መጦር አለባችሁ። አደራችሁን፣ ያገሬ ልጆች፣ እንኳን አደረሳችሁ እንኳን ለዚች ሰዓት አደረሳችሁ። አመሰግናለሁ። ትቤን ደግሞ ሰብስክራይብ ሳይሸር በማድረግ አግዙኝ።